እንግዲህ ይችን የምትመስል ወረገን የምንሰራ ማለት ነው። እስከ መጨረሻው ተከታተሉ። እንግዲህ የሚያስፈልጉኝ ግብዓቶች አዘጋጅቼ መጥቻለሁ ማለት ነው። እንግዲህ ለኩሳ ቤጅንጃን፣ ወረገን መጠቅለል፣ ሀሸዋ ጋርሻለሁ። ሀሸዋ ላይ ግን የጨመርኩት ቅመም ሁሉንም የቅመም አይነቶች ተጠቅሜ ያለው ማለት ነው። ወይም ደግሞ በአራት መሸከላት የሚለውን መጠቀም ትችላላችሁ። ዘይት፣ ሽንኩርት፣ ሩዝ፣ ጫው፣ ዘይት እነዚህ ናቸው ማለት ነው እና የተፈጨ ስጋ እነዚህ ናቸው ማለት ነው። ውስጥ ላይ ያረኩት ከዛ እነሱም በአንድ ካዋሃዳችኋቸው በኋላ እንደዚህ ይሆናሉ። ወረገነሙንና ኮሳውና ቤጅንጃን ውስጡ ያለውን ታውጡትና ከዛ እዚ ላይ ታሹታላችሁ፣ ወይም ደግሞ ውስጡ ይህንን ተጠቀጥቃላችሁ ማለት ነው። በደንብ እንዳጠቀጥቁት፣ ምክንያቱም በደንብ ከተጠቀጠቀ በኋላ ላይ ሲበስል ሩዙ ስለሚበዛ እንትን ይላል። እና እንግዲህ በረዲስታችን ላይ ትንሽ ዘይት አድርገናል ከታች። ከዛ በመቀጠል ድንች እንደዚህ ተስፈን እናደርግበታለን ማለት ነው። ድንቹ እንደዚህ እናደርግበታለን። ከዛ ደግሞ እዚህ ጋራ ስጋ አለን ማለት ነው። ስጋው እንደዚህ ከደንቹ በላይ ስጋው እንደዚህ እንደረድራለን። ሞክሩት፣ በጣም ነው የሚጥመው የሚጣፍጠው። ሁላችሁም ሞክሩት በየቤታችሁ ማለት ነው። በጣም አሪፍ ምግብ ነው እና እንግዲህ ቀጥለን ደግሞ ወረቀነቡን ነው ከስጋው በላይ እሱን ነው የምናደርገው ማለት ነው። እሱን በደንብ እንደዚህ መደርደር አለባችሁ። ከዛ ደግሞ እንቀጥለን ኮሳውን እንደረድራለን ማለት ነው። ከወረገነው ሞካ ላይ ኮሳውን እንደረድራለን፣ ግን በደንብ እንትን ማለት አለባችሁ። እንደዚህ በደንብ አድርጋችሁ መደርደር ይጠበቅባችኋል። በኋላ ላይ ሲፈላ እንትን እንዳይል ያው እንዳበሳሰሉ ነው የምታደርጉት ማለት ነው። ያው ከታች ስጋ ከዛ ወረገን የምናደርገው፣ እነዚህ ሁለቱ ትንሽ ሰዓት ይፈጃሉና ከታች የሚሆኑት የሆኑት እነሱ በደንብ ሰዓቱን እንድላቸው ነው ማለት ነው። ከዛ ከላይ ደግሞ ኮሳው እናረጋለን። አራተኛ ደረጃ ከላይ የሚሆነው ምንድን ነው? በጭንጫን ነው። በጭንጫኑ በጣም ትንሽ ሰዓት ነው የሚፈጀው፣ ቶሎ የመብሰል እንትን ስላለው። ስለዚህ እንደዚህ እነዚህን እንደረድራቸዋለን ማለት ነው። እንግዲህ በዚህ መልኩ ኩሳውንት እንትን ብለነዋል። ከዛ ደግሞ ቀጥለን ቤጅንጃኑ እንደዚህ እንደረድረዋለን። እንግዲህ ጨርሰናል በዚህ መልኩ ማለት ነው። ደርድረን ጨርሰናል። ከዛ በመቀጠል እንደምናደርገው ሁለት ቲማቲም ያስፈልገናል። ሁለቱን ቲማቲም ደግሞ ከትለን ከላይ እናደርገዋለን። ከላይ እንበትንበታለን ማለት ነው። ቲማቲሙን አለመጠቀም ትችላላችሁ፣ ወይ ደግሞ ከታች ከድንቹም ጋር እንደ ድንቹም ደግሞ መጠቀም ትችላላችሁ፣ በድንቹ ፋንታ። እኔ ግን ቆራርጭ ከላይ ነው ማድረገው፣ ያው የቲማቲሙን ጣዕም ትንሽ እንትን እንዲለው ማለት ነው። እንግዲህ በዚህ መልኩ ደርድረን ጠቅልለን ደርድረን ጨርሰንን ማለት ነው። በጣም ነው የሚያምረው። ሞክሩት ሁላችሁም በየቤታችሁ በጣም ቆንጆ ምግብ ነው። እንግዲህ እዚህ ጋር ውሃ ጫውና እንትኔ የሎሚ ምልህ ሎሚ የሚባለው ማለት ነው። እሷ አለን ያው ሎሚ ነው፣ አሞት ነው የሎሚ ጫው የሚባለው ነው የሎሚውን ጫው እንደዚህ ሁለት ማንኪያ ነው የምጠቀመው፣ ምክንያቱም እኔ ብዙ ነው የሰራሁት ትንሽ አይደለም። እናንተ እንደመጥናችሁ መጨመር ትችላላችሁ። ከዛ ለው ላይ ደግሞ ምን ጫው ትጨምራላችሁ። ጫውን ና ምን ላይ ሙን ደስ ካደረጋችሁ በኋላ እለው ላይ ሎሚ ያስፈልገናል። ሎሚ የተጨመቀ ሎሚ ያለኝ ያዘጋጀሁት ማለት ነው። ከሱ ላይ ደግሞ እንጨምርበታለን ማለት ነው። ከዛ መጨረሻ ላይ ምንድን ነው የምናደርገው? ውሃን እንጨምራለን። ውሃውን በጣም መሙላት የለበትም ምክንያቱም በኋላ በራሱ ሲፈላ ውሃው ወደ ላይ ምግቦቹ ውሃ ሲነካቸው እየፈሉ ሲሄዱ ምግቦቹ ወደ ታች ዝቅ እያሉ፣ ኮሳው ብቻውን ምናምን ወደ ታች ዝቅ እያለ ውሃ ወደ ላይ እየዘለለ ስለሆነ የሚመጣው በጣም ውሃ አላበዛበትም። ያው ትንሽ ከታች መታየት ሲጀምር ጥደውና ከዛ በኋላ ሲፈላ በራሱ ጊዜ እንትን ይላል። እንግዲህ ሎሚ እንደዚህ ጨምረናል ማለት ነው። ምልህ ላይ ሙን ስለጨመርን ሎሚው ትንሽ ነው የተጠቀምኩት ማለት ነው። እንግዲህ ጥዴ ነው አለ ሰዓታችን ላይ ቢያንስ አንድ ከአስራ አምስት ደቂቃ በኋላ በደንብ ሲፈላ እናየዋለን ማለት ነው። ከዛ ውሃው ከላይ ይወጣና እንትኖቹ ወደ ታች ዝቅ እያሉ ይሄዳሉ ማለት ነው። እየበሰለ ሲሄድ እንትን ይላሉ እንግዲህ፣ ለወረገነም የምትጠቀሙት ብረት ድስት እንደዚህ አይነት ነገሮች ቢሆኑ የተሻለ ነው። እንግዲህ እንደምታዩት ነው እያችሁት፣ ውሃው ወደ ላይ እንትን እያለ ነው። ምግቦቹ ደግሞ ያው እንደምታይዋቸው ወደ ታይ ዝቅ እያሉ ነው የሚሄዱት ማለት ነው። እየበሰለ ሲሄድ እንደዚህ ነው የሚሆነው እና በጣም ቆንጆ ነው። ሁላችሁም ሞክሩት፣ በጣም ተወዱታላችሁ። እና እንግዲህ ይሄንን ይመስላል እየበሰለ ነው ያው እኔ ቀንሼ እሳቱን ተዋለሁኝ በስተመጨረሻም እንግዲህ ይሄንን ይመስሏል ቤተሰቦቼ በስሎ ጨርሰዋል ማለት ነው እንግዲህ ሁላችሁም ሞክሩት በየቤታችሁ መጨረሻው ይሄንን ይመስላል አመሰግናለሁ ስለተከታተላችሁኝ